ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮች ዛሬ ከጠዋት ጀምሮ ሲወጡ የነበሩትን ወደ እናንተ እያደረሰን ቆይታን እናደርጋለን። ፏርባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። ይህ አዲስ ስፖርት ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ዩናይትድ ደጋፊዎች ካሪንግተንን እንዲጎበኙ ፍቃድ እንደሰጠ መረጃዎች እየወጡ ነው። ማንቸስተር ዩናይትዶች የክለቡ ደጋፊዎች ካሪንግተን የልምምድ ማዕከልን እንዲጎበኙ እድሉን እንዳመቻቻላቸው ነው የተነገረው። ደጋፊዎች ከሰኔ ወር ጀምሮ በቅርቡ እድሳት የተደረገለትን ካሪንግተንን መጎብኘት እንደሚችሉ ነው የተነገረው። የካሪንግተን ልምምድ ማዕከልን ለመጎብኘት የቀረው ቦታ ውስን መሆኑንና አንድ 100 ፓውንድ ክፍያ እንደሚጠይቅም ተነግሯል። ማንቸስተር ዩናይትድ የልምምድ ማዕከሉን ለደጋፊዎች ክፍት ሲያደርግም በታሪክ ለመጀመሪያ ጊዜ እንደሆነ ነው መረጃዎች እየወጡ የሚገኙት። ዩናይትድ በታዳጊው አማካይ ላይ አይኑን አሳርፏል። ማንቸስተር ዩናይትድ በ18 ዓመቱ የኦሎምፒያኮስ አማካይ ክሪስቶስ ሙዛኪቲስ ላይም አይኑን መጣሉ ነው ዘገባዎች ያሳዩት። ተጫዋቹ ከማንቸስተር ዩናይትድ በተጨማሪ በበርካታ ታላላቅ የአውሮፓ ክለቦችም ክትትል እየተደረገበት እንደሚገኝ ነው መረጃው ያሳየው። ግሪካዊው ተጫዋች በሀገሩ ክለብ ኦሎምፒያኮስ ጥሩ ጊዜን እያሳለፈ ነው የሚገኘው። ተጫዋቹ በቀጣይ ትልቅ ፈተናን መጋፈጥ እንደሚፈልግ ሲገለጽ፣ ወደ ፕሪምየር ሊጉ በማምራትም ለትልቅ ክለብ የመጫወት ህልም እንዳለው ጭምር ነው ኢክረም ኮኑር መረጃውን ያጋራው። አማዲ ያሎ በዚህ የውድድር ዓመት በተደረጉ የመጀመሪያ ጨዋታዎች በግቦች ላይ ቀጥተኛ ተሳትፎን ለማድረግ እጅግ ተቸግሮ እንደነበር የምናስታውሰው ነው። ተጫዋቹም በዚህ የውድድር ዓመት ጅማሮ ላይ ሜዳ ውስጥ ባሳለፈባቸው 667 ደቂቃዎች ምንም አይነት ግብ ማስቆምም ሆነ አሲስት ማስመዝገብ ሳይችል ቀርቶ ነበር። ሆኖም ግን ተጫዋቹ ከዛ በኋላ ባሉት 467 ደቂቃዎች በአምስት ግቦች ላይ ቀጥተኛ ተሳትፎን ማድረግ እንደቻለም ነው ዘገባዎቹም ያሰፈሩት። የማንቸስተር ዩናይትድ ሰዎች ራዴግ ቪቴክ በብሪስቶል ባለው የስካሁኑ የውሰት ውል ቆይታ ደስተኞች ናቸው። የዩናይትድ ሰዎች በውስጥ ባደረጓቸው ውይይቶች ላይ ቪቴክ ቀጣይ ሲዘን ከሴኔ ላሜንስ ጋር እንዲፎካከርም እቅድ እንዲያዙ ነው የሚነገረው። የሻምፒየንሺፕና የፕሪምየር ሊግ ብዙ ክለቦችም በቪቴክ ላይ ያላቸው ፍላጎት አሁንም ቢቀጥልም አሁንም ይህንን እድል ካገኘ ግን ግብ ጠባቂው በዩናይትድ ለመቆየት ፍላጎት እንዳለው ነው መረጃዎች እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን እናንሳ። ካርሎ አንቸሎቲ ይቅርታ ጠይቀዋል። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ ከትናንትና ብስቲያ ምሽት በተደረገ የወዳጅነት ጨዋታ ጋብሪኤል ማጋለሽ ጉዳት ማስተናገዱን ተከትሎ ይቅርታ ጠይቀዋል። የሴሌሳው ና የአርሰናል ቡድን የኋላ ደጀን የሆነው ጋብሪኤል ማጋለሽ በብሽሽት ጉዳት ምክንያት ከሴኔጋል ጋር ያደረጉት ጨዋታ ሳይጨረስ ነው ተቀይሮ የወጣው። ጣሊያናዊው አሰልጣኝ ተከላካያቸው በደረሰበት ጉዳት ምክንያትም ቅሬት ሰኙትን የአርሰናል ደጋፊዎችን ይቅርታ መጠየቃቸው ተዘግበዋል። በጣም መጥፎ ነው። የብሽሽት ጉዳት መሆኑ ተነግሮኛል። በተጨማሪ ምርመራዎች የጉዳት መጠኑ ይታወቃል። ተጫዋቾች ጉዳት ሲደርስባቸው ያበሳጫል። በጣም አዝኛ አዝኛለሁ በጥሩ ሁኔታ በፍጥነት እንዲያገግምም ተስፋ አደርጋለሁ ብለዋል። የማጋሌሽ ጉዳት እስከ ሶስት ሳምንታት ድረስም የማገገሚያ ጊዜ ያስፈልገዋል ቢባልም ሚኬል አርቴታ በዓለም አቀፍ እረፍትም ቀሪዎቹ ቀናት እንደሚያገግምና ለሰሜን ለንደን ደርቢ ወደ ሜዳ ይመለሳል ተብሎ ግን እንደማይጠበቅ ነው መረጃዎች ያሳዩት። ብራዚል ከሴኔጋል ጋር ባደረገችው ጨዋታ ማጋሌሽ በጉዳት ከሜዳ ቀጥታ ወጥቷል። ማጋሌሽ ከሜዳ ሲወጣም ፊቱ ላይ ጥሩ ስሜት አይነበብም ነበር። የብራዚል የሕክምና ቡድን አባላትም የማጋሌሽ ጉዳት ሁኔታ ከመረመሩ በኋላ ቀጣይ ላለባቸው ጨዋታዎች እንደማይደርስ አስታውቀዋል። የአርሰናል የህክምና አባላትም ተጨማሪ ምርመራ በማድረግ የጉዳት ሁኔታውን ግልጽ አደርገውለታል። የማጋለሽ ጉዳት ቀለል ያለ ደረጃ እንኳን ቢሆን እስከ አንድ እና 2 ሳምንት ያልፈዋል። ከባድ ድርገሙ ከሆነም ከ2 እስከ 5 ሳምንታት ሊያልፈውም ይችላል። በቀጥታ የሚያሳየው የማጋለሽ አገልግሎት በቶተንሃም፣ በባየር ሚኒክ እንዲሁም ለቸልሲው ጨዋታ ላይ ይገኝ እንደሚችል ነው። አርሰናል በክረምት የዝውውር መስኮት ጉዳት ቢፈጠር እንኳን ያንን ከቨር የሚያደርጉ ተጫዋቾችን በሁሉ ቦታ እንዳስፈረመ የሚታወቅ ነው። ስለዚህም ነው በዚህ ውድድር ዓመት ሳሊባን፣ ኦዴጋርደን፣ ሳካን በጉዳት አጥተው በማሸነፍ ግስጋሴያቸው የቀጠሉት። አሁንም አጋሌሽን አተባል የእሱን ቦታ ደግሞ መሸፈን የሚችሉ ተጫዋቾች አሉ። ቤን ዋይት፣ ካላፊዮሪ፣ ቲምበር፣ ሂንካፒ። እነዚህ ተጫዋቾች በሙሉ ቨርሳታይል የሆኑና በመሃል ተከላካይ ቦታ ላይ ደግሞ መጫወት የሚችሉ ናቸው። እንዲሁም ክሪስቲያን ሞስኩዌራም በመሃል ተከላካይ ቦታ ላይ መጫወት የሚችል ነው። አርሰናል እነዚህ አማራጮች ቢኖሩትም በዛ ቦታ ላይ ግን ማንን ይጠቀማል የሚለው በትልቁ ጥያቄ የሚነሳ ነው። እንግዲህ በተመሳሳይ አይነት ባህሪ ካላቸው ከተባለ ፒዮሮ ሂንካ ፒየ ሊተካ እንደሚችል በርካቶች ያምናሉ። በጀርመን ቡንደስ ሊጋ በጣም ጥሩ የሚባል ጊዜ ነው ክለቡን የሚያገለግለው ሂንካ ፒየ ለአርሰናልም ከበድ ያለ ኃላፊነት እንደሚሰጠው ነው የሚጠበቀው። እንግዲህ በሂንካ ፒየ ኳሊቲ ለመግለጽ እንግዲህ አንዳንድ ነገሮችን ማንሳት ይቻላል። ሂንካ ፒየ በአካል ጠንካራ የሚባል ነው ታጋ የሚባለው ረጅም ደቂቃዎችን መጫወት የሚችል በጣም ፈጣን የሆነ አንድ ለአንድ በጣም አስደናቂ የሆነ በቴክኒክና በዘዴም በጣም ጎበዝ የሆነ ተጫዋች እንደሆነ በርካቶች ያነሳሉ። ሂንካፒየም ኳስን ማፍጠን የሚችል ጨዋታን የማንበብ ብቃቱ ጥሩ የሆነ ሄንካፒ በመጀመሪያው የቻምፒየንስ ሊግ ጨዋታ እንኳን 100% የተሳካ የአየርና የመሬት ላይ ፍልሚያዎችን ማሸነፍ ችሎ እንደነበር የምናስታውሰው ነው። በአጠቃላይ በተጫወተባቸው ደቂቃዎች አማካይ የአየርና የመሬት ላይ ፍልሚያዎችን ሰባንያ በመቶ የማሳካት እድል እንዳለው ነው የሚነገረው። ይኸም ከየትኛውም የአርሰናል ተጫዋችም ከፍ ያለ ቁጥር እንደሆነ ይነገራል። ከአርሰናል በፊት በባየር ሌቨርኩዘን ኢንካፒዬ በአየር ላይና በምድር ላይ ያሉ ፍልሚያዎችን በማሸነፍ ከጠቅላላው የቡድኑ አባላት ሁለተኛው ሰክሰስፉል ሬት ያስመዘገበ ተጫዋች ነው። አርቴታ እንግዲህ ኢንካፒየን ሲገልጸው በጣም ጥሩ ተጫዋች በማለት ነው የሚገልጸው። ይህም ማጋሌሽ የሚታወቅበት ኳሊቲው ነው። በርካታ የእግር ኳስ ተንታኞችም ስለ ሂንካፒ ሲናገሩ እሱ ከማንኛውም ተከላካይ ጋር መወዳደር የሚችል እሱ ሜዳ ላይ ከተሰለፈ ስራውን በደንብ የሚሰራ አይነት ተጫዋች አድርገው ይቆጥሩታል። ሂንካፒ በሌፍት ባክ እና በሴንተር ባክ ላይም በከፍተኛ ደረጃ መጫወት የሚችል ሲሆን በመሀል ተከላካይነት ሲጫወትም ይበልጥ በጣም ምቾት እንደሚሰማው ነው የሚነገረው። በመሀል ተከላካይነት ሲጫወት ከማንኛውም አጥቂ ጋር ቢጫወት ፍጥነቱንና ፊዚካሊቲውን እንዲሁም ቴክኒኩን እና ዘዴውን በመጠቀም መቋቋም የሚችል ተጫዋች አድርገው ይወስዱታል። የሚኬል አርቴታ ጨዋታም ሃይላይን እና ማንቱማን በመሆኑ ከፍተኛ የሆነ ፍጥነትና ቴክኒካል አዌርነስ ያስፈልጋል ክፍት ቦታን ከቨር ለማድረግ። ሂንካፒየ ከሉዊስ ስኬሊ እና ከሪካርዶ ካላፊዮሪ ጋር የሚመሳሰል ቢሆንም ፍጥነቱ፣ ረጅም ደቂቃ የመጫወት ችሎታውና የሰውነት ጥንካሬው ለአርሰናል ሌላ የመከላከል ጥንካሬ ነው የሚሰጠው። ሌላኛው የሂንካፒ ኳሊቲም የትኛውም ታክቲክ በቀላሉ መልመድም ይችላል ተብሎ ይታሰባል። ስለዚህም እንግዲህ የማጋሌሽ ቦታ በትክክልም ከቨር ሊያደርግ የሚችለው ይሄ ተጫዋች ነው ብለው በርካቶች ያነሳሉ። ነገር ግን አንዳንዶችም ክሪስቲያን ሞስኩዌራም ያንን ቦታ ሊሸፍን ይችላል ብለው ግምቶቻቸውን እያስቀመጡ እንደሚገኙ ነው መረጃዎች የወጡት። ቼልሲ በቅርብ ጊዜያት ስለ ስኬሊ በውስጥ ማውራት ጀምረው ነበር። ስኬሊ ግን በአሁኑ ሰዓት ለእንደዚህ አይነት ዝውውሮች ፍላጎት እንደሌለው ነው መረጃዎች ያወጡት። አርቴታ ጋብሪኤል ማርቲኔሊ እና ጋብሪኤል ሄሱስ ከቶትናም ጋር በሚደረገው ጨዋታ ላይ ተመልሰው እንደሚመጡ ተስፋ ያደርጋል። ሃቨርትስ፣ ዮኬሬሽ እና ማንድኬ ደግሞ ቀድመው ወደ ብቃታቸው እየተመለሱ የሚገኙ ተጫዋቾች እንደሆኑ ነው የተረጋገጠው። ማርቲን ኦዴጋርድ ይናገራል ብዙ አስቸጋሪ ጊዜያትን አሳለፍ ያለው እናም በአንዳንድ የጥሎ ማለፍ ጨዋታዎች ተሸንፈናል። ብዙ አስቸጋሪ ጊዜያትን እንደቡድን አልፈናል። ስለዚህም አሁን የደረስንበት ቦታ መሆናችን በጣም ጥሩ ስኬት ነው ሲልም ጭምር ነው የተደመጠው። የቸልሲን ጉዳዮች ደግሞ እናንሳ። ማትላው ይናገራል ቸልሲ ከኮል ፓልመር የተሻለ ቡድን ናቸው ብዬ አስባለሁ ብለዋል። ማሬስካ ፓልመርን በማጣቱ በየጨዋታው ብዙ ነገሮችን ለማድረግ እያሰበ ነው፣ በተለይ ደግሞ በቻምፒየንስ ሊጉ ሲል ነው ማትላው የተናገረው። በሆነ ጊዜ አርሰን ቬንገር እንደተናገረው አንድ ክለብ ላይ ወሳኝ አራት ተጫዋቾችን ካጣ የቡድኑ ኬሚስትሪ ለማጣት በጣም አስቸጋሪ ነው ብሏል። ሌላኛው ከቸልሲ ጋር የምናነሳው ጉዳይ የኤንዞ ፈርናንዴዝን ሀሳብ ነው ጥያቄዎች ቀርበውለት ነበር አብረ ከተጫወትካቸው ተጫዋቾች ውስጥ ያንተ ምርጡ የቡድን አጋርህ ማን ነው ተብሎ ተጠይቆ ነበር ኤንዞ ፈርናንዴዝ ሲናገርም ሊዮኔል ሜሲ ክሪስቲያን ሮሜሮ ኮል ፓልመር ሁሊያን አልቫሬዝ እና ሞይስ ካይሴዱ ናቸው ሲልም ጭምር ነው ምላሹን የሰጠው ኤንዞ ፈርናንዴስ ሪያል ማድሪድን የተመለከቱ መረጃዎችን እናንሳ ካርሎ አንቸሎቲ ልምምድ ላይ ቲቦ ክርቱዋ የቡድኑን የፊት አጥቂነት ሞራል ለማሳደግም ሆን ብለው ጎል እንዲያስቆጥርበት ልቀቅላቸው እለው ነበር ሲል ካርሎ አንቸሎቲ ለቲቦ ኩርቷ የሚነግሩትን ተናግረዋል። ምክንያቱም በእሱ ላይ ጎል ማስቆጠር በጣም ከባድ ነው እና ሁልጊዜም ለተጋጣሚ ቡድን የፊት አጥቂዎች በጣም ነው ማዝ ነው። የቡድኑ አጋሮች ግን በልምምድ ሜዳ ላይ ጎል እንዲያስቆጥሩበት እንዲለቅላቸው ጠይቀው ነበር። ምክንያቱም የቡድኑ ተጫዋቾች በራስ መተማመናቸው ዝቅ እንዲል አልፈልግም ነበር ሲል ጭምር ነው የተናገረው። ዲን ሃውችሰን በስፔን ብሔራዊ ቡድን ካምፕ ውስጥ በተደረገለት ምርመራ በጡንቻው ላይ በተገኘበት መጠነኛ ጉዳት ምክንያት ከመጨረሻው የቱርክ ጨዋታ ውጪ ሆነው ወደ ማድሪድ እንደሚመለስ ተረጋግጧል። ለዲን ሃውችሰን ኢንተርናሽናል ብሬኩ ያለቀ ሲሆን የስፔን ብሔራዊ ቡድን አሰልጣኝም ሉዊስ ዴላ ፉዌንቴ እንደተናገሩት የተጫዋቹ ጤና ከምንም በላይ ቅድሚያ የሚሰጠው በመሆኑ ከስፔን እግር ኳስ ፌዴሬሽን ጋር በመነጋገር ይህንን ውሳኔ ወስንናል በማለታቸው ነው እንግዲህ ከብሔራዊ ቡድን ስብስብ ውጭ እንዲሆን የተደረገው። ሲቲንም የተመለከቱ መረጃዎችን በዚሁ ናንሳ። ኒውካስል ዩናይትድ ያለፈው ክረምትም ሳይሳካላቸው የቀረውን የትራፈርድን ዝውውር አሁን ለመጨረስ አሁን ላይ ትልቅ ፍላጎት አሳይተዋል። ለብዙ ዓመታት ሲከታተሉት መቆየታቸው የሚዘነጋ አይደለም። እናም ተጫዋቹ በእንግሊዝ ብሔራዊ ቡድን ያለውን ቦታ ለማስጠበቅም ሲል ደቂቃ ይፈልጋል ሲል ቲም ቶክ መረጃውን አጋርቷል። በጥሮር ማንቸስተር ሲቲ የማንቸስተር ሲቲው የቀይ መስመር ተከላካይና የመስመር አጥቂን ማስፈረም እንደሚፈልግ ተነግሯል። ምናልባትም የመስመር ተከላካይ ማን ሊሆን እንደሚችል አይታወቅም። በሲቲ በኩል ሲፈለግ የነበረው ቲኖ ሊቨርማንቶ ጉዳይ አሁንም እንዳለ ነው። ነገር ግን ተጫዋቹ ጉዳያት ላይ እንደሆነ ይታወቃል። ነገር ግን ማንቸስተር ሲቲዎች ቲኖ ሊቨርማንቶን የማስፈረም ትልቅ ፍላጎት አላቸው። ምንም እንኳን ኒውካስል ዩናይትድ ይህንን ተጫዋች የማጣት ምንም አይነት ፍላጎት ባይኖራቸውም፣ በመስመር አጥቂ ቦታ ላይ ግን ለአሁኑ የሲቲ መልሶ ማጥቃት የሽግግር ጨዋታ በጣም ተስማሚ ተጫዋችም ማን እንደሆነ ስሞች መነሳት እንደጀመሩ ዘገባዎች ያሳያሉ። የሆነ ሰው እጁን ስላወራጨ ውሳኔ አይቀየርም ብሏል ቶማስ ቱሄል። የሶስቱ አናብስት አሰልጣኝ ቶማስ ቱሄል ጁድ ቤሊንጋም ሲቀየር መበሳጨቱን ስላሳየ ብቻ የሚቀየር ነገር አይኖርም በማለት ነው የተናገሩት። ቤሊንጋም ተቀይሮ ሲወጣም ስለ መበሳጨቱ የጠየቁት ቶማስ ቱሄል በዛ መንገድ አላየሁትም ሲሉ ነው የገለጹት። ደስተኛ እንዳልሆነ አይቻለው፣ ነገር ግን አሁን እዚህ ላይ አላተኩርም። የሆነ ሰው እጁን ስላወራጨ ውሳኔያችንን አልቀይርም ሲሉ ጭምር ነው አሰልጣኙ የተናገሩት። አሰልጣኙ አክለውም ቤሊንግሃም ሁለተኛ ጎል ሲያስቆጠር ደስታውን ያለመግለጹ ጥሩ እንዳልሆነ ገልጸው የቡድኑ መንፈስ ሊኖር ይገባል ጉዳዩን እመለከቷለው ነው ያሉት። ጁድ ቤሊንግሃም ውሳኔውን መቀበል አለበት። ሮጀርስም በቋሚነት ባለመሰለፉ ደስተኛ አይደለም፣ ምክንያቱም መሰለፍ ይገባዋል ሲልም ጭምር ነው ቶማስ ቱሄል የተናገረው። የናይጄሪያ ባሰልጣኝ ይናገራል። መለያ ምት ሲመታ አስማት ሰርተውብናል ነው ያሉት። በአለም ዋንጫ ማጣሪያ ናይጄሪያ እንግዲህ በፍጻሜው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመለያ መት ተሸንፋ ከውድድሩ ውጪ መሆኗን ወይም የማለፍ ተስፏን እንዳጣች ይታወሳል። ኮንጎ በመለያ መት አራት ለሶስት ስታሸንፍ ናይጄሪያ ሶስት የመለያ መቶችን ስተዋል። የመለያ መቱን በሚመታበት ወቅትም የናይጄሪያው አሰልጣኝ ኤሪክ ቺሌ የኮንጎ አሰልጣኝ ቡድን አባላት ለማጥቃትም ሲሞክሩ ታይተው ነበር። ከጨዋታው በኋላ ስለተፈጠረው ክስተት የተጠየቁት አሰልጣኝ ኤሪክ ቺሌ መለያ መት ሲመታ አንዱ የኮንጎ ሰው አስማት ሲሰራ አይቼዋለሁ ሲልም ነው የተናገረው። የመላ ምት በተመታ ቁጥር ያንን እያደረገ ስመለከት ራሴን መቆጣጠር ተነስ ተሳነኝ፣ ያሉት አሰልጣኙ ጉዳዩ ምን ነበር ተብለውም ሲጠየቁ ፈሳሽ መሳይ ነገር ይዞ ወደ ላይም እያደረገም ሲያደርግ ተመልክቻለሁ ሲልም ጭምር የተናገረው በአፍሪካ እግር ኳስ ላይ እንደዚህ አይነት ነገሮች ተደጋጋሚ ጊዜ እንሰማለን። ዲሞክራቲክ ኮንጎ በቀጣይ ለዓለም ዋንጫው ለማለፍ ሜክሲኮ ላይ ከሌላ አህጉር ቡድን ጋር የመጨረሻ ጥሎ ማለፍ ጨዋታዋን እንደምታደርግ ነው የሚታወቀው። ደጋፊውን ይቅርታ እንጠይቃለን ብሏል። ጂያንሉጂ ዶና ሩማ ጣሊያናዊው ግብ ጠባቂ ዶና ሩማ ቡድናቸው ትናንትና በኖርዌይ ለደረሰበት ሽንፈትም ይቅርታ ጠይቋል። ኖርዌይ ሁለተኛ ጎል ካስቆጠረች በኋላ ሙሉ ለሙሉ እጅ ሰጥተናል፣ ይሄ በፍጹም መደገም የለበትም ሲል ዶና ሩማ ይናገራል። ለዓለም ዋንጫው ለማለፍ መጋቢት ላይ በምናደርገው ጥሎ ማለፍ ጨዋታ በሙሉ አቅባችን መጫወትም አለብን ሲል የተናገረው ለውጤቱ ደጋፊዎችን ይቅርታ እንጠይቃለን፣ ከፍተኛ ብስጭትና ንዴት ውስጥ እምነን ብሏል ዶናሩማ። ሩማ ጣሊያን በትናንትና ምሽቱ ጨዋታ በኖርዌይ አራት ለአንድ የተሸነፈች ሲሆን በዓለም ዋንጫው የማለፍ የጥሎ ማለፍ ጨዋታን ታደርጋለች። ኖርዌይ ምድቡን በበላይነት በማጠናቀቅ ከ28 ዓመታት በኋላ ለዓለም ዋንጫው ማለፏን አረጋግጣለች። እኩል ነጥብ ያላቸው ጀርመን እና ስሎቫኪያ በዓለም ዋንጫው ለመሳተፍ የሚገናኙበት ጨዋታ ዛሬ ይደረጋል። በአውሮፓ ሀገራት የዓለም ዋንጫ የምድብ ማጣሪያ ወደ መጠናቀቁ እየተቃረበ ይገኛል። ዛሬ ምሽት ጀርመን ከስሎቫኪያ ጋር የዓለም ዋንጫ ተሳትፎአቸውን ለማረጋገጥ የሚገናኙበት የምድባቸውን የመጨረሻ ጨዋታ ይጠበቃል። ካደረጓቸው አምስት ጨዋታዎች አራቱን ያሸነፉት ጀርመን እና ስሎቫኪያ በእኩል 12 ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃ ላይ መቀመጣቸው የዛሬው ጨዋታን እንዲጠበቅ አድርጎታል። ምሽት 4 ሰዓት ከአርባ5 ሲል በሬድቡል አሬና የሚደረገው ጨዋታን የሚያሸንፈው ቡድን በ2026ቱ የዓለም ዋንጫ በቀጥታ ማለፉን ያረጋግጣል። ጨዋታዋቻ የሚጠናቀቅ ከሆነ ግን የተሻለ ግብ ክፍያ ያላት ጀርመን በቀዳሚነት የትልቁን መድረክ መሳተፏን የምታረጋግጥ ሲሆን፣ ስሎቫኪያ ወደ ጥሎ ማለፉ ታመራለች። በምሽቱ ጨዋታ ማርክ አንድሬ ቴሪሽቴገን፣ ካይ ሃቨርትስ፣ ጀማል ሙሲያላና አንቶኒ ሩዲገር በጀርመን በኩል በጉዳት ምክንያት ከስብስብ ውጭ የሆኑ ተጫዋቾች እንደሆኑ የሚታወቅ ነው። ብዙዎች ሊያሳኩት አይደለም ሊሳተፉበት ያልታደሉትን የዓለም ዋንጫ በማንሳት ከብራዚል በመቀጠል ሁለተኛዋ ስኬታማ ሀገር ናት ጣሊያን ከተጀመረ 100ኛ ዓመቱን ሊደፍን አምስት ዓመታት ብቻ የቀረው የዓለም ዋንጫ ላቲን አሜሪካዊቷ ሀገር ብራዚል አምስት ጊዜ በማንሳትም ቀዳሚዋ ሀገር ስትሆን፣ ጣሊያን አራት ጊዜ ዋንጫውን በማሸነፍ ከጀርመን እኩል ሁለተኛ ደረጃ ላይ ተቀምጣለች። የመጀመሪያ የዓለም ዋንጫዋን በ1934 ያነሳችው ጣሊያን ለመጨረሻ ጊዜ ከዚህ ክብር ጋር የተገናኘችው ደግሞ በ2006ቱ የጀርመን የዓለም ዋንጫ ነው። ብዙ መልክ በነበረው ፍጻሜና አሸናፊነቱን ለመለየትም 120 ደቂቃዎችን በወሰደው የጀርመን ዓለም ዋንጫ ጣሊያን ፈረንሳይን በመለያ ምት የምታሸንፋ ዋንጫውን ከመውሰዷ ደቂቃዎች በፊት ዚነዲን ዘዳን ማርኮ ማቴሬዚን በጭንቅላቱ ደረቱ ላይ በመታበትና በቀይ ካርድ ከሜሬ የተሰናበተበት ትልቁ የመድረኩ ክስተት እንደሆነ የሚታወቅ ነው። ልዩነት ፈጣሪያቸው ዚነዲን ዚዳንን ያጣቸው ፈረንሳይ በጨዋታው ባትሸነፍም በመለያ ምት ተሸንፋ ግን ዋንጫውን ለጣሊያን አስረክባለች። ዓለም ከተመለከተቻቸውና ከምንጊዜም ምርጡ አንዱ የሆነው ዚነዲን ዚዳን ከዚያ አጋጣሚ በኋላ ወደ እግር ኳስ አልተመለሰም። በዚያው ጫማውን የሰቀለበትም ሆነ። ነገር ግን የዛሬ 20 አመት ጫማውን የሰቀለው ዚነዲን ዚዳን ብቻ አልነበረም። ጣሊያንም ሻምፒዮን ከሆነችበት 2006 ጀምሮ ጫማ የመስቀል ያክል መድረኩ ዳገት ሆኖባታል። ከ2006 የዓለም ዋንጫ በኋላ ጣሊያን አይደለም ይህንን ክብር ደግማ ማሳካት ይቅርና በመድረኩ መሳተፍ እንኳን እጅግ ፈታኝ ሆኖባታል። ሻምፒየን በሆነች ማግስት በአፍሪካ ምድር ለመጀመሪያ ጊዜ በተደረገው የዓለም ዋንጫ ትልቅ ግምት ቢሰጣትም በእግር ኳስ ደረጃቸው ይሄ ነው የሚባል ስም በሌላቸው ሀገራት ጭምር ተሸንፋ ከምድቧ ሳታልፍ የተሰናበተች ሆነች። በ2014 የብራዚል የዓለም ዋንጫ በተመሳሳይ ከተሳትፎነት ያለፈ ነገር ሳታሳይ ከነበረችበት ምድብ አራት ሶስት ነጥብ እንግዲህ ብቻ ሰብስባ ከምድብ አራቱ ማለት ነው ከውድድሩ ትወጣለች። በሁለት ተከታታይ የዓለም ዋንጫዎች ያልጠበቀችው የገጠማት የአራት ጊዜ የዓለም ሻምፒዮኗ ከምድባዋ መሰናበቷ ሲነገርም ቀጣዮቹ መድረኮች ጭራሽ ለመሳተፍ እንኳን ያልታደለችባቸው ሆኖ አልፈዋል። በ2018ቱ የሩሲያ የዓለም ዋንጫ ለመሳተፍ በማጣሪያው ምድብ ስድስት ላይ የተደለደለችው ጣሊያን በስፔን ተበልጣ ሁለተኛ ደረጃን ይዛ ለማጠናቀቅ ተገዳለች። በቀጥታ መሳተፍ ያልቻለችው ሀገር በጥሎ ማለፉ ሁለተኛ ድሏን ብትሞክረም በስዊድን አንድ ለዜሮ ተሸንፋ ከ60 ዓመታት በኋላ ለመጀመሪያ ጊዜ ከዓለም ዋንጫው ውጪ ሆነች። እስከ ከዚህ በአስከፊ ታሪክ በኋላ ሀገሪቷ ፊቷን ወደ 2022ቱ የአለም ዋንጫ ዞረች። ጣሊያን ከ2022 የኳታር ዓለም ዋንጫ ሁለት ዓመታት በፊት የተደረገውን የ2020 የአውሮፓ ዋንጫ በፍጻሜ እንግሊዝን በማሸነፍም ዋንጫውን አንስታ በጥርጣሬ መመለሷንም እንዲሁ ደግሞ ለዓለም መልእክትን ያስተላለፈችበት ነበር። የአውሮፓ ሻምፒዮኗ ሀገር ለመጀመሪያ ጊዜ በአረቡ ዓለም በተደረገው የአለም ዋንጫ ለመሳተፍም ምድብ 3 ላይ ተደለደለች። ነገር ግን የቱንም ያክል የአውሮፓ ዋንጫን በማንሳት ጠንካራ መሆኗን ብታሳይም በነበረችበት የማጣሪያ ምድብ በስዊዘርላንድ ተበልጣ አሁንም ሁለተኛ ደረጃን ይዛ በማጠናቀቅ ተገደደች። በጥሎ ማለፍ በመሳተፍም ሁለተኛ እድል ያገኘችው የአውሮፓ ሻምፒዮኗ በሚገርም ሁኔታ ባልተጠበቀና በእግር ኳስ ደረጃ ፍጹም ከጣሊያን ጋር በማትቀራረበው ሀገር ሰሜን መቄዶኒያ ተሸንፋ ከስምንት ዓመታት በኋላም ወደ አለም ዋንጫ ለመመለስ የነበራት ተስፋ ተጨናገፈ። የአለም ዋንጫን እንዳላነሳች ለመሳተፍ ተራራ መግፋት ያክል ፈታኝ የሆነባት ጣሊያን አሁንም ሌላ ትልቅ ፈተና ፊቷ ተጋርጧል በ2026 በአሜሪካ ካናዳ ና ሜክሲኮ በጣምራ አዘጋጅነት በሚካሄደው መድረክም በቀጥታ መሳተፍ እንደማትችል አረጋግጣለች በአውሮፓ ሀገራት ማጣሪያ የምድቡ የመጨረሻ ጨዋታ ትናንትና ምሽት በሜዷ ና በደጋፊዋ ፊት በኖርዌይ አራት ለአንድ ተሸንፋ ለሶስተኛ ተከታታይ ጊዜ ሁለተኛ ደረጃን ይዛ ለማጠናቀቅ የተገደደችበትን አስከፊ ምሽትን ያሳለፈችው የአራት ጊዜ ዓለም ዋንጫ አሸናፊዋ ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጪ ላለመሆንም ወይም ከአስራ ሁለት ዓመታት በኋላ 48 ሀገራት ወደሚሳተፉበት መድረክ ለመመለስም አሁንም በቀጥታ ያጣችውን እድል በጥሎ ማለፍ የምትሞክር ይሆናል። ጣሊያን በ2006 ዋንጫውን ስታነሳ ተጫዋች የነበረው የወቅቱ የብሔራዊ ቡድኗ አሰልጣኝ ነውጠኛው ጊናሮ ጋቱሶ ዋንጫውን እንድታነሳ ያደረጋትን ሀገሩን ቢያንስ ለተሳትፎ የማብቃት ከባድ የቤት ስራ ይጠብቀዋል ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በስፋት የምንገናኝ ይሆናል። ስለደምጣችሁኝ ስለተከታተላችሁኝ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሰፋ ያሉ የስውር ጉዳዮችን ይዘን በተለይ ነገ ጠዋት በሚኖረው ፕሮግራማችን ዛሬ የሚደረጉ የዓለም አንጭ ማጣሪያ ጨዋታ ውጤቶችንእና ሌሎችን ስፖርታዊ ጉዳዮች በስፋት አካተን በነገ ፕሮግራማችን እንገናኛለን። ስለተከታተላችሁኝ ከልብ አድርገን እናመሰግናለን። ይህንን ቻናል አልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንትሆኑ እንጋብዛለን ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ለነበራችሁ በሙሉ ደግሞ ላቅ ያለ ምስጋናችንን አቀርባለሁ። ፎርማሩ ፕሮግራሙን እመራው መልካም ጊዜ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።